ዘፍጥረት ምዕራፍ 29 ያዕቆብን ጉዞውን ቀጠለ። የምሥራቅ ሰዎች ወደሚኖሩበት ምድር ደረሰ። እዚያም በአንድ ሜዳ ላይ ሦስት የበግ መንጋዎች ተኝተው በነበሩበት አጠገብ የውሃ ጉድጓድ አየ። የበግ መንጋዎቹ የሚጠጡት ከዚሁ ጉድጓድ ሲሆን፣ የጉድጓዱ አፍ ትልቅ የድንጋይ መክደኛ ነበረው። መንጎቹ ሁሉ በጉድጓዱ አጠገብ በሚሰበሰቡበት ጊዜ እረኞቹ ድንጋዩን ያንከባልሉና በጎቹን ውሃ ያጠጣሉ። ከዚያም ድንጋዩን በቦታው መልሰው የጉድጓዱን አፍ ይገጥሙታል። ያዕቆብም እረኞቹን ወንድሞቼ፣ ኬትን የመጣችሁት ብሎ ጠየቃቸው። እነርሱም ከካራነን አሉት። እርሱም የናኮርን የልጅ ልጅ ላባን ታውቁታላችሁ አላቸው። እነርሱም አሁን እናውቀዋለን አሉት። ያዕቆብም ለመሆኑ ደህና ነው አላቸው። እነርሱም አሁን ደህና ነው። ልጁም ራሄል እነሆ በጎች እየነዳች በመምጣት ላይ ነች አሉት ያዕቆብም እንደምታዩት ጊዜው ገና ነው መንጎቹ የሚገቡበት ሰዓት አይደለም ታዲያ ለምን በጎቹን አጠጥታችሁ ወደ ግጦሽ አትመልሷቸውም አላቸው እነርሱም መንጎቹ ሁሉ ተሰብስበው ድንጋዩን ከጉድጓድ አፍ ካልተንከባለለ በስተቀር አንችልም ከዚያም በጎቹን እናጠጣቸዋለን አሉ ያዕቆብ ከእረኞቹ ጋር በመነጋገር ላይ ሳለ ራሄል እረኛ ነበረችና የአባቷን በጎች እየነዳች መጣች ያዕቆብም የእናቱን ወንድም የላባን ልጅ ራሄልን እንዲሁም ያጎቱን የላባን በጎች ሲያይ ወደ ጉድጓዱ ሄዶ ድንጋዩን ከጉድጓዱ አፍ አንከባለለ፣ ያጎቱንም በጎች አጠጣ። ከዚያም ያዕቆብ ራሄልን ሳማት፣ ድምፁንም ከፍ አድርጎ አለቀሰ። ያዕቆብም የአባቷ ዘመድ የርብቃ ልጅ መሆኑን ለራሄል ነገራት። እርሷም ሮጣ ሄዳ ይህንኑ ለአባቷ ነገረችው። ላባም የእህቱ ልጅ ያዕቆብ መምጣቱን እንደሰማ ሊቀበለው ፈጥኖ ወጣ አቅፎ ከሳሞ በኋላ ወደ ቤቱ ይዞት ሄደ። ያዕቆብም ሁኔታውን ሁሉ ለላባ ነገረው። ላባም ያዕቆብን አንተማ የአጥንቴ ፍላጭ የሥጋዬ ቁራጭ ነህ አለው። ያዕቆብ አንድ ወር ሙሉ አብሮት ከተቀመጠ በኋላ ላባ ያዕቆብን ዘመዴ በመሆኑ ብቻ በነፃ ልታገለግለን አይገባምና ደመወዝህ ምንድን ነው አለው። ላባ ሁለት ሴቶች ልጆች ነበሩት። የታላቂቱ ስም ሊያ፣ የታናሺቱም ራሂል ነበረ። ሊያ አይነ ልም ስትሆን ራሄል ግን ቁመኗ ያማረ መልኳ የተዋበ ነበር። ያዕቆብም ራሄልን ስለወደዳት ታናሺቷ ልጅህን ራሄልን የምትድርልኝ ከሆነ ሰባት ዓመት አገለግልሃለሁ አለው። ላባም መልሶ ለሌላ ሰው ከምድራት ለአንተ ብድራት ይሻላል፣ እዚሁ አብርሃኝ ተቀመጣ አለው። ያዕቆብም ራሄልን ለማግኘት ሲል ሰባት ዓመት አገለገለ። አጥብቆ ይወዳት ስለነበር ሰባት ዓመት እንደ ጥቂት ቀን ሆኖ ታየው። ከዚያም ያዕቆብ ላባን እነሆ የተባባል ነው ጊዜ አብቀቷል። ስለዚህ ሚስቴን አስረክበኝና የባልና የሚስት ወጋችንን እናድርስ አሉ። ስለዚህ ላባ የአካባቢውን ሰዎች በሙሉ ጠርቶ ሰርግ አበላ። ሲመሽ ግን ላባ ልጁን ሊያን አምጥቶ ለያዕቆብ ሰጠው። ያዕቆብም አብሯተኛ። ላባም ዘልፋ የተባለች አገልጋዩን ለልጁ ለሊያ ደንገ ጦር እንድትሆን ሰጣት። ሲነጋም እነሆ ሊያ ሆነ ተገኘች። ስለዚህ ያዕቆብ ላባን ምነው እንዲህ ጉድ ሰራሃኝ? ያገለገልኩ ለራሔል ብያል ነበረምን? ታዲያ ለምን ታታልለኛለህ አለው። ላባም እንዲህ አለው፣ በሀገራችን ታላቋ ያለች ታናሿን መዳር የተለመደ አይደለም። ይህን የጫጉላ ሳምንት ፈጽምና ሌላ ሰባት ዓመት የምታገለግለን ከሆነ ታናሽቷን ደግሞ እንሰጥሃለን። ያዕቆብም በነገሩ ተስማማ። ከሊያ ጋር ተሞሽሮ ሰባት ቀን ከቆየ በኋላ ላባ ልጁን ራሄልን ለያዕቆብ ዳረለት። ባህላ የተባለች አገልጋዩንም ደንገጡር እንድትሆናት ለራሄል ሰጣት። ያዕቆብ ከራሄልም ጋር ተኛ። ራሄልን ከሊያ አብልጦ ወደዳት። ከዚያም የተነሳ ሌላ ሰባት ዓመት ላባን አገለገለው። እግዚአብሔር ሊያ እንዳልተወደደች ባየ ጊዜ ማኅፀኗን ከፈተላት። ራሄል ግን መካን ነበረች። ሊያ ፀነሰች፣ ወንድ ልጅ ወለደች። እግዚአብሔር መከራዬን ስለተመለከተልኝ ከእንግዲህ ባሌ ይወደኛል ስትል ስሙን ሮቤል አለችው። እንደገናም ፀንሳ ወለደች። እሷም እግዚአብሔር እንዳልተወደድኩ ሰምቶ ይህ ልጅ በድጋሚ ሰጠኛለች። ከዚያም የተነሳ ስምዖን ብላ ጠራችው። አሁንም እንደገና ፀንሳ ወንድ ልጅ ወለደች። እርሷም ሶስት ወንዶች ልጆች ስለወለድሁለት ከእንግዲህ ባሌ ያቀርበኛል አለች። ስለዚህ ሌዊ ብላ ጠራች። እንደገና ፀንሳ አሁንም ወንድ ልጅ ወለደች። እርሷም እንግዲህ እግዚአብሔርን አመሰግነዋለሁ፣ አለች ስሙንም ይሁዳ ብላ ጠራቸው። ከዚያ በኋላ መውለድ አቆመች። ዘፍጥረት ምዕራፍ 30 ራሄል ያዕቆብ አንድም ልጅ እንዳልወለደችለት ባየች ጊዜ በእህቷ ቀናች። ስለዚህ ያዕቆብን ልጅ ስጠኝ፣ አለበለዚያ ሞታለሁ፣ አለችው። ያዕቆብም ራሄልን ተቆጥቶ እኔ እንዳትወልጂ ያደረገሽን እግዚአብሔርን መሰልኩሽን አላት እርሷም እነሆ አገልጋዬ ባላ አለችልህ፤ ልጆች እንድትወልድልኝና እኔም ደግሞ በእርሷ አማካኝነት ልጆች እንዳገኝ ከእርሷ ጋር ተኛ አለችው። ስለዚህ አገልጋይዋን ባላን ሚስት እንድትሆነው ሰጠችው። ያዕቆብም አብሯት ተኛ፣ እርሷም ጸነሰች ወንድ ልጅም ወለደችለት። ራሄልም እግዚአብሔር ፈርዶልኛል፣ ልመናይንም ሰምቶ ወንድ ልጅ ሰጥቶኛል አለች። ስለዚህ ስሙን ዳነ ብላ አወጣችለት። የራሄል አገልጋይ ባላ እንደገና ፀነሰች፣ ለያዕቆብ ሁለተኛ ወንድ ልጅ ወለደች። ራሄልም እህቴን ብርቱ ትግል ገጥሜ አሸነፍኩ አለች። ስሙንም ንፍታሌም ብላ አወጣችለት። ሊያም ልጅ መውለድ ማቆሟን እንድትረዳች አገልጋይዋን ዘልፋን ሚስት እንድትሆነው ለያዕቆብ ሰጠችው። የሊያ አገልጋይ ዘልፋም ለያዕቆብ ወንድ ልጅ ወለደችለት። ሊያም ምን ዓይነት መታደል ነው አለች። ስሙንም ጋድ ብላ አወጣችለት። የሊያም አገልጋይ ዘልፋ ለያዕቆብ ሁለተኛ ወንድ ልጅ ወለደችለት። ሊያም ምንኛ ደስተኛ ሆንኩ፣ ከእንግዲህ ሴቶች ደስተኛዋ ይሉኛል አለች። ስሙንም አሴር ብላ አወጣችለት። ስንዴ በሚታጨድበት ወቅት ሮቤል ወደ ሜዳ ወጣ፣ እንኮይም አግኝቶ ለእናቱ ለሊያ አመጣላት። ራሄልም ሊያን፣ እባክሽ ልጅሽ ካመጣልሽ እንኮይ ስጪኝ አለቻት። ሊያም ባሌን የቀማሸኝ አነሰና የልጄን እንኮይ ደግሞ ልትወስጂ አማረሽ አለቻት። ራሄልም ስለ ልጅሽ እንኮይ ዛሬ ከአንቺ ጋር ይደር አለቻት። በዚያች ምሽት ያዕቆብ ከእርሻ ሲመለስ ሊያወታ ተቀበለችውና በልጄ እንኮይ ስለተከራየሁ የዛሬው አዳርህ ከኔ ጋር ነው አለችው። ያዕቆብም በዚያች ሌሊት ከእርሷ ጋር አደረ። እግዚአብሔር የሊያን ጸሎት ሰማ፣ ጸነሰች ለያዕቆብ አምስተኛ ወንድ ልጅ ወለደች። ሊያም አገልጋይን ለባሌ በመስጠቴ እግዚአብሔር ክሶኛል አለች። ስሙንም ይሳኮር ብላ አወጣችለት። ሊያም አሁንም ደግማ ጸነሰች፣ ለያዕቆብ ስድስተኛውን ወንድ ልጅ ወለደች። እርሷም እግዚአብሔር በከበረ ስጦታ አድሎኛል፣ ስድስት ወንድ ልጆች ስለወለድኩለት ከእንግዲህ ባሌ አክብሮ ይይዘኛል አለች። ስሙንም ዛብሎን አለችው። ከዚያ በኋላ ሴት ልጅ ወለደች፣ ስሟንም ዲና አለቻት። እግዚአብሔር ራሄልን አሰባት፤ ልመኗን ሰምቶ ማሐፀኗን ከፈተላት። ከዚያም ጸንሳ ወንድ ልጅ ወለደችና እግዚአብሔር እፍረቴን አስወገደልኝ አለች። ስሙንም እግዚአብሔር ሌላ ወንድ ልጅ ጨምሮ ይስጠኝ ስትል ዮሴፍ አለችው። ራሄል ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፦ ወደ ገዛ ቤቴ ወደ አገሬ እንድመልስ አሰናብተኝ። የድካሜ ዋጋ የሆኑትን ሚስቶቼንና ልጆቼን ስጠኝና ይዣቸው ልሂድ። መቼም የቱን ያህል እንዳገለገልኩ ታውቃለህ። አሉ ላባም እንዲህ አለው፣ በጎ ፈቃድ ቢሆን እባክህ እዚሁ ከኔ ጋር ተቀመጥ። ምክንያቱም እግዚአብሔር በአንተ ምክንያት እንደባረከኝ በንግርት ተረድቻለሁ። ይልቅስ ይገባኛል የምትለውን ደሞዝ ንገረኝና እከፍልሃለሁ። ያዕቆብም እንዲህ አለው፣ መቼም እንዴት እንዳገለገልኩ ከብቶች በእኔ ጥበቃ ምን ያህል እንደተመቻቸው አንተ ታውቃለህ። እኔ ከመምጣቴ በፊት ጥቂት የነበረው ሀብትህ ዛሬ ተትረፍርፏል፣ በተሰማራውበት ሁሉ እግዚአብሔር በረከቱን አብዝቷል። ታዲያ ስለ ራሴ ቤት የማስበው መቼ ነው? ላባም ታዲያ ምን ልስጥህ ሲል ጠየቀው። ያዕቆብም መልሶ እንዲህ አለው፣ ምንም አትስጠኝ ነገር ግን የምጠይቅ አንዲት ነገር ብቻ ብታደርግልኝ ከብቶችህን ማገዴ እቀጥላለሁ። በመንጎቹ መካከል ዛሬ ልዘዋወርና ከበጎቹ መካከል ዥንጉርጉር የሆኑትን ነቁጥ ያለባቸውንና ጥቋቁሮችን እንዲሁም ከፍየሎቹ ነቁጥ ያለባቸውን ዥንጉርጉሮች ልምረጥ። እነዚህ ደሞዜ ይሁኑ። ወደፊት ደሞዜን ለመቁጠር በምትመጣበት ጊዜ ታማኝነት ይታወቃል። በመንጎቼ መካከል ዥንጉርጉሩ ወይም ነቁጥ የሌለበት ፍየል ወይም ጥቁር ያልሆነ ቢገኝ ያ እንደ ተሰረቀ ይቆጠር። ላባም እሺ ይሁን ባልከው ተስማምቻለሁ፣ አለው አለው። ነገር ግን በዚያኑ ዕለት ከተባት ፍየሎች ሽምልምል የሆኑት ወይም ነቁጥ ያለባቸው ሁሉ እንዲሁም ከእንስት ፍየሎች ነቁጥ ያለባቸውን ዥንጉርጉር የሆኑትን ሁሉ ማንኛውንም ነጭ ያለበትን ሁሉ መረጠ። ደግሞም ጥቋቁር የሆኑትንም በጎች ሁሉ ለየና ወንዶቹ ልጆቹን አስጠበቃቸው። ከዚያም በእርሱና በያቆብ መካከል የሦስት ቀን መንገድ ርቀት እንዲኖር አደረገ። ያዕቆብም የቀሩትን የላባን መንጎች ማገዱን ቀጠለ። ነገር ግን ያዕቆብ እርጥብ የልብን የልውዝንና የኤርሞን በትሮችን ወሰደ። ቅርፊታቸውን በቀጭን ልጦ እያነሳ የበትሮቹን ግንድ ነጩ እንዲታይ ሽምልምሌ መልክ እንዲኖራቸው አደረገ። የላጣቸውንም በትሮች መንጎቹ ውሃ ለመጠጣት ሲመጡ ከፊት ለፊት እንዲያዩአቸው በማጠጫ ገንዳዎች ሁሉ አስቀመጠ። መንጎቹም ስሜታቸው ሲነሳሳና ውሃ ለመጠጣት ሲመጡ በትሮችን ፊት ለፊት እያዩ ይሰራሩ ነበረ። ሽምልምሌ፣ ዥንጉርጉር፣ ነቁጤት አለባቸው ግልገሎች ወለዱ። ያዕቆብ ግልገሎቹን ለብቻ ለያቸው። የቀሩትንም የላባ መንጎች ሽምልምሌና ጥቋቁር በሆኑ ትይዩ አቆማቸው። በዚህ መሰረት የራሱ መንጋ ከላባ መንጋ ጋር እንዳይቀላቀል ለብቻው ለየ። ያዕቆብ ብርቱ እንስቶች አውራ ፈልገው በሚቅበጠበጡበት ጊዜ በትሮቹ አቅራቢያ እንዲጠቁ በትሮቹን በውሃ ገንዳዎች ውስጥ ፊት ለፊታቸው ያስቀምጥ ነበረ። ደካማ በሆኑት እንስቶች ፊት ግን በትሮቹን አያስቀምጥም ነበረ። ስለዚህ ደካማ ደካማዎቹ ለላባ ሲሆኑ ብርቱ ብርቶቹ ለያዕቆብ ሆኑ። በዚህም ሁኔታ ይህ ሰው እጅግ ባለጠጋ ሆነ። የብዙ መንጎች፣ የሴትና የወንድ አገልጋዮች እንዲሁም የግመሎችና የአህዮች ባለቤት ሆነ። የማቴዎስ ወንጌል ምዕራፍ አስር ኢየሱስ አስራ ሁለቱን ደቀ መዛሙርት ወደ እርሱ ጠርሶ ርኩሳን መናፍስት እንዲያወጡ ድውያንና ህመመን ሁሉ እንዲፈውሱ ሥልጣን ሰጣቸው። የአስራ ሁለቱ ሐዋርያት ስም የሚከተለው ነው፦ መጀመሪያ ጴጥሮስ የተባለው ስምዖንና ወንድሙ እንድሪያስ የዘብዴዎስ ልጅ ያዕቆብና ወንድሙ ዮሐንስ፣ ፊልጶስና በርተለሜዎስ ቶማስና ቀረጥ ሰብሳቢው ማቴዎስ፣ የእልፌዎስ ልጅ ያዕቆብና ታዲዮስ የተባለው ልብዴዎስ ቀነናዊው ስምዖንና በኋላ ኢየሱስን አሳልፎ የሰጠው አስቆሮቱ ይሁዳ። እነዚህ ዐሥራ ሁለቱን ኢየሱስ እንዲህ ከሚል ትእዛዝ ጋር ላካቸው። ወደ አሕዛብ አትሄዱ፣ ወደ ሳምራይን ከተማ አትግቡ። ይልቁንስ የእስራኤል ቤት ወደ ሆኑት ወደ ጠፉት በጎች ሂዱ። ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ። በሽተኞችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አስወጡ። በነጻ የተቀበላችሁትንም በነጻ ስጡ በመቀነታችሁ ወርቅ ሆነ ብር ወይም መዳብ አትያዙ። ለመንገዳችሁ ከረጢት፣ ትርፍ እጀ ጠባብ ወይም ጫማ ወይም በትር አትያዙ፤ ለሠራተኛ የዕለት ጉርሱ ይገባዋልና። ወደ አንድ ከተማ ወይም መንደር ስትገቡ ሊቀበላችሁ ፈቃደኛ የሆነ ሰው ፈልጋችሁ በቤቱ ረፉ፤ እስክትወጡ ድረስ በዚያ ቆዩ። ወደ ማንኛውም ሰው ቤት ስትገቡ ሰላምታ አቅርቡ። ቤቱም የሚገባው ሆኖ ከተገኘ ሰላማችሁ ይድረሰው። የማይገባው ከሆነ ግን ሰላማችሁ ወደ እናንተ ይመለስላችሁ። ማንም ሰው ሊያስተናግዳችሁ ወይም የምትናገሩትን ሊሰማ ፈቃደኛ ካልሆነ ከቤቱ ወይም ከከተማው ስትወጡ የእግራችሁን ትቢያ አራግፋችሁ ውጡ። እውነት እላችኋለው፣ በፍርድ ቀን በዚያች ከተማ ከሚደርሰው ቅጣት ይልቅ በሶዶምና በጎሞራ የሚደርሰው ይቀላል። እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ብልሆች እንደ እርግብ የዋሃን ሁኑ። ሰዎች ይዘው ለፍርድ ወደ ሸንጎ ያቀርቧቸዋል፣ በምኵራባቸው ይገርፏቸዋል። ስለዚህ ከእነርሱ ተጠንቀቁ። በእኔ ምክንያት ወደ ገዢዎችና ወደ ነገሥታት ትወሰዳላችሁ፣ በእነርሱና በአሕዛብ ፊት ምስክር ትሆናላችሁ። በምትያዙበት ጊዜ ምን እንናገራለን፣ ምንስ እንመልሳለን ብላችሁ አትጨነቁ። በዚያ ጊዜ የምትናገሩት ይሰጣችኋል። በእናንተ የሚናገረው የሰማዩ አባታችሁ መንፈስ እንጂ እናንተ አይደላችሁምና ወንድም ወንድሙን ለሞት አሳልፎ ይሰጣል አባትም ልጁን፣ ልጆች በወላጆቻቸው ላይ ያመጻሉ ያስገድሏቸዋልም። ስለ ስሜ ሰዎች ሁሉ ይጠሏቸዋል። ነገር ግን እስከ መጨረሻ የሚጸና እርሱ ይድናል። በአንድ ስፍራ ሲያሳድዷችሁ ወደ ሌላ ሽሹ። እውነት እላችኋለሁ የእስራኤል ከተሞች ሳታዳርሱ የሰው ልጅ ይመጣል።